አቤቴ የውሸት መጨረሻ አቤቴ ውሸት መጨረሻ። እንዳዋታ ዋርደኝ ማለት አሁን ነው ጋሻ ያልቅበት ወይም አብርሃም እናንተ ዙጥ ዙጥ ሲል ባርጋ በጣሶ ዘፈት ሲጨፍር እንዶ መቀረጹ ሲያቅ ደንግጦ እጁ አፉ ላይ ጫነ ማለት ነው። እንደ ዋሽተ እንደዚህ ከምትደነግጥ ሀያ ኪሎ እና ሰላሳ ኪሎ በአንዴ ከምትቀንስ ምን አለበት ባትዋሽ ማለት ነው። ምን አለበት ባትዋሽ። አቤት የውሸት መጨረሻ እናንተ አያችሁ። እነ አቡሻሉ እነ ብሩኬ የሌለ ሰው ጠይቁኝ። ለማንኛውም ዛሬም በድጋሚ እንሄድባቸዋለን ማለት ነው። ምንም ችግር የለው። እነሱ ሲደብቁ፣ እኛ ጎልጉለን ስናወጣ እንሄድባቸዋለን ማለት ነው። ሌላው እናታችን የመረቁት ማለት ነው አገርኛ ሰላም ይሁን ደህም ትትገበም እ? ርዝቅና ምንን ፍቅር ይዝሙን ግበን ብለዋል ማለት ነው እንዶ ለመረቃደሽ እሞይዬ አሚን ባኩም ረጅም እድሜ ተጤና ጊዜ ያብሽን። ነገር ግን ማለት ነው ሀገራችን ሰላም ይሁን ደስ ይላል። ነገር ግን እናንተ ስትገቡ ፍቅር ይዛቸው? አረ ምንም አይነት ፍቅር ይዘው አልመጡም። ሰማኒያ ስድስቱንም ብሄር ረብሸው ነው የመጡት ማለት ነው። ልንገሩት ብዬ ነው ማይዬ፣ ይቅርታ ያርጉልኝና ማለት ነው። ሌላው ሩታ እዚህ ጋር የለቀቀችው ደግሞ አሁን ላይ ማንንም የመለማመጥ ምንም ኢነርጂ የለኝም ከህይወቴ መውጣት የፈለገ ጀስት ጥርቅ ብላለች ማለት ነው። የውሸት ቃል ኪዳን አንገት እንደማነቅ አይነት ነው ብላ ለቃለች። አይ አቃለሁ ሩታዬ፣ ይሄ የአቶ ያልቅበት ስራ መሆኑን ማለት ነው። ምክንያቱም ህዝቡን ለማሳመን እንደዚህ አይነት ነገር ፖስት እንዳሉች ማለት ነው። እኛ ግን የምናምንበት ደረጃ ላይ አይደለንም። አሁን ላይ እንደውም እያሳሰበን ያለው የአንቺ መሸማቀቅ፣ ከቦታ ቦታ ሲሸሽጉሽ እንደ ከካሜራ ለመደበቅ እዛ ላይ ያለውን ነገር ግን በጣም እያስጨነቀን ይገኛል ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁ በሰላማችሁ አላህ ብዛልኝ። ላላህ ብዬ ወዳቸዋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ቆደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት የአቶ አያልቅበት ቪዲዮ ነው እንዶ የተመረቁበት ቪዲዮ እና እንዲሁ ደግሞ ባህርጋ በጣሶ ዘፈን ዙጥ ዙጥ ያሉበት ማለት ነው። እንዶ እኮ አታዋርድ፣ እንዶ ቤተሰብ አትዋረዱ። እውነት ነው ምላችሁ ዋሽታችሁ ከምትዋረዱ እንደ እኮ ምን አለበት እውነቱን ተናግረ ዙጥ ዙጥ ብትል ማለት ነው። እውነቱን ተናግረ እንዲሁ እንደዚህ ሀያ ኪሎ ሰላሳ ኪሎ ባንዴ ቀንሰ እጅህን አፍ ላይ ከምትጭን ማለት ነው። አቤት አቤት አቤት! እኔ ኩባር ጋ በጣ ሰው ደግሞ አለም ብሬ ነይ ነይ፣ አለም ብሬ ነይ። እንዶ ምን አለበት አርጋ በጣ ሰው አንድ ጊዜ አንገትህን ቀና አድርገ፣ እናንተ ውሸታሞች በሌ ዘፈንማ እንዳጨፍሩ ብለ እንዶ ባዋረድክልን፣ እንዶ ባዋረድክልን፣ እንዶ ስሞትልን ምንቀና ትላለህ? በአንተ በመሰል ክ ዘፈን ውሸታ ምድረ ውሸታም ሲጨፍርበት ማለት ነው። ይሁን ግድ የለም ምን ይደረጋል። ማስታወሳቸውም ራሱ አንድ ነገር ነው። ካሴትህን ባይከፍቱም ራሱ አለም ብሬ እያሉ እዛ መጨፈራቸው ራሱ ትልቅ ነገር ነው። እናቶቻችን እኮ አባቶቻችን፣ የዋሆች ተሰብስበው እንግዲህ እነዚህ በቃ ታሪክ ሰርቶ የመጡ ነው የመሰላቸው። ግን እኮ ታሪክ አይደለም ሰርቶ የመጡት። እውነት እነ ማዘር እነ ፋዘርዬ ማለት ነው። እነማዬ እነ አባብዬ ማለት ነው። እዛ ቁጭ ብለው

በዚህ በኩል ምርቃት፣ በዚህ በኩል እየተረገሙ እንዶ እኮ አላህዬ፣ እንዶ ምን ጉድ ናችሁ እናንተ? እንዶ ምን ጉድ ናችሁ? የእናንተ ጉድ እኮ እንዶ ተነግሮ ተብሎ ተብሎ ተብሎ አያልቅም። ደግሞ የምትሸመጥጡት ነገር እንደ የምትዋሹት ነገር የምትደባበቁት ነገር፣ በዚህ ሰዓት እኮ መደባበቅ እኮ አይቻልም። እንዶ ጋሻ ያልቅበት ቂል ነው እንደ የምታደርገው ህዝቡ ማለት ነው ከህፃን እስከ አዋቂ ድረስ፣ እንዴ ከአዋቂ እስከ ሽማግሌ እስከ አያቶቻችን ድረስ ቲክቶክ በሚጠቀሙበት ዘመን ኢንስታግራም በሚጠቀሙበት ዘመን ያገኙት ነገር ቀርፀውን በሚፖስቱበት ዘመን ላይ ዋሽተ ደበቃለው ማለት ዘበት። ሰው ጅል እንዳታረግ እንዲህ እውነቴን ነው ምልህ ጋሻ፣ አልቅበት ያንተ ውስጥ በዛ ስርዓትን ያዝ። እኛ እኮ ጅል አይደለንም። ይኸው አንተ ብትደባበቅ እንደው አፍህን እጅህ ላይ ምንድነው፣ እጅህን አፍህን ላይ ብትጭን የፈለገው ነገር ከካሜራ መደበቅ አይቻልም። ይህ ወጣብህ። እያንዳንዱ ማለት ነው። እኔ አሁን ትላንትና እንደዛ ሆነ። እኔ ትላንትና ማ ቪዲዮ ቤተሰብ የትላንትናው እፈተፍትበታለሁ። እውነቴን ነው፣ ይሄ እንትን ላይ ሶፋ ላይ ተጋድሞ ፋሻ ጠቅሎ የመጣበት እሱማ አንለቀቀም እንዴት ተብሎ እኔ እኔ ታልነበረኝም በዛን ሰዓት አልፈተፈጥኩ። ቤተሰብ እመጣበታለሁ፣ እመለስበታለሁ። በሱንማ ሳልፈተፍት እንዲህ ሞቼ ቱ እንደዛ ራቆ ትሆና መታ ማለት ነው፣ ያቺ ራቆታ ማለት ነው። ው ነገር ቢሆን በካሜራ አትደበቅ። እኔ አትደበቅም። እኔ ግን አሁን በጣም ያሳሰበኝ እና ያስጨነቀኝ ዛሬ ደግሞ ምን ብለህ የምትመጣ ይሆናል? መቼም እኮ እነዚህ እነ ቴቴዎች እነ ቤላ እነ ብሩኬ እንሆናቸው እኮ የሆነ ነገር ይፖስታሉ እኮ ቤተሰብ፣ እንደ ኮመንቱ ስድብ ነው መሆን ያለበት ማለት ነው። ዛሬ ስድብ እየሰደባቸው ኦዲየንሶች ማለት ነው። ስድብ ባይመቀረም ስደቧቸው። በቃ እነዚህ የተመልካች ደስታ መስጠትን የማይችሉ ሳትናኤል ናቸው። እውነት ነው የምላቸው። ቲ በበዓል ምድር በመስቀል ምድር በአልን ገብተው ኦዲንስ ማስደሰት ሲገባቸው፣ እንደዚህ ዞጥ ዞጥ እያሉ እዚህ ጋር ድራማ እየሰሩብን የቤት ስራ እኛ እኮ ጅል አይደለንም ጅል አይደለንም። ብዙ ስማርቶች እኮ ናቸው የሚከታተሏችሁ ማለት ነው። አንዳንዶቹ ናቸው አሁንም እንደዚህ እየተነገራቸው ራሱ የአብርሃምና የሩታ መታረቅ መቼ ነው ግን ምናምን እያሉ ኮመንት የሚጽፉ ማለት ነው። እናንተ እውነቴ ነው የምላችሁ፣ አይደለም እንደዚህ ቪዲዮ አውጥተን እየፖስተትን አይደለም። እውነቴ ነው እኔ ልሞትላችሁ፣ እንዱ በስሪንጅ እንደዚህ እንደዚህ በመርፌ ለካ አታዩኝም ምታዩኝ መስሉኝ እንደዚህ እንደዚህ እያልኩኝ እንዲ ከመናደድ ሶስት አራት መርፌ የራሱ ብንወጋቸው አትነቁም። እናንተ እንደዚህ ቪዲዮ እያያቸው እውነት ግን ምን ያሳስባቸው። እኔ በዚህ ሰዓት ያሳስበኝ ከእነሱ ውሸት በላይ ማለት ነው የሩታ መሸማቀቅ፣ የሩታ መጨነቅ፣ መቼን ካሜራ ላይ እንዳትወጣ ወዲ ወዳ ነው የሚያንገላቷት ማለት ነው። ወዲ ወዳ ደግሞ እኮ ቴረር ልቀቂ ብለዋት በኢንስታግራም ላይ በዚህ ሰዓት እኔ ማንንም መለማመጥ አልፈልግ። ከህይወቴ የሚወጣ ካለ ጀስት ነው ምንድነው ጥርግ ሩታዬን ይልሙጥልሽ እንዳንቀየምሽ፣ እውነቴ ነው። ይህ የማን ስራ እንደሆነ ማን እንደ ፖስት ሰጠ እናውቃለን። ሆኖ ግን በአንቺ ስም ስለሆነ ምንም ማድረግ አይቻልም። ሀሳብ አስተያየት እንሰጥበታለን ማለት ነው። በዚህን ሰዓት ላይ ህዝቡ ወይም ተመልካቾቻችሁ ኦዲንሶቻችሁ የሚያምኑበት ደረጃ ላይ አይደለም። በቃ ዲህና ክል ውሸታም ናችሁ እየተባላችሁ ነው ያላችሁት ማለት ነው። ለካ እናቴ ረይ እናንተ ጉድ ነው እናቴ ምን ተብሎ እራሱ እንደሚወራ ማለት ነው። የውሸት ቃል ኪዳ አንገትን ከማነቅን አይተናነስም አይለችው አንዱ አሁን እንደተለያያችሁ ወይም ደግሞ እንደዋሸሽ አይነት አዎ፣ ትላንትና ያቺ ሄርሜላ ሁለተኛ ከእሷ ጋር ምናምን ብሎ ቃል ገብቶ እሷን ስላመጣ ነው ይሄ ነገር የፖሰተችው ማለት ነው። ነገር ግን እሷ አይደለችም። ቤተሰብ ማመን ያለባችሁ እውነት ሩታ የፖሰተች እንዳይመስላችሁ። ያው ታዞ ነው የሚሰራላቸው። እዛ ቪዲዮ የሚያቀናብርላቸው ሰው ታዞ ነው ይሄን አድርግ የሚባለው ማለት ነው። እነሱ የእነሱ ኢንስታግራም፣ ቲክቶካቸው፣ ዩቱባቸው ምናምን ሌላ ሰው ነው እንትን የሚልላቸው ማለት ነው። እነሱ እኮ ቪዲዮ መስራት ብቻ ነው። ከዚህ በፊት ለምለም ተናግራለች እኮ ቪዲዮ ሰርተው በቃ ከዛ በኋላ ቁጭ ብለው የሚፖሰተውን ማየት ነው። ይሄ አሁን ሩታ እንዳላደረገችው ነው። ይደረግ ብለው ስላዘዙ ነው። ለምን ህዝቡ ነቅቶ አላ ሲንጫጫ አይደለ? ትላንትና የዋለው ያደረው አሁን ህዝቡ ለማሳመን ነው። ወፍ የለም። በምንም ተአምር ልታሳምኑ እንዶ ጽግዬ፣ ጽግዬ ቤዚ የእናንተ ብዙ ውለት አለብን። አሁን ግን የለቀቀው ሰውዬ ማነው? ዲጄ ማነው ነው የሚባለው ዲጄ የሆነ ሰው ይላል ጽሑፉ ማለት ነው። እንትን ነው ዲጄ ነው እሱ ነው ያዋረዳቸው፣ የለቀቀባቸው ማለት ነው። አብርሃም ሲጨፍር ምናምን እሱ ነው የለቀቀባቸው። ገና ስትጎራረሱ ይወጣል ገና ማለት ነው። ገና ምግቡ ቀርቦ ክትፎውን፣ አይቤውን ምናምን ስትጎራረሱ ይወጣባቸዋል። እናንተ ቅሌታሞች ማለት ነው። እኛ ምንም ማድረግ አይቻልም፣ እናንተ ማዋረድ ብቻ ነው ስራችን ማለት ነው። እናንተ በስነ ስራ ብትመጡ፣ እኛም እየካብናችሁ ቪዲዮ እንሰራላችሁ ነበረ ማለት ነው። ሰው እራሳችሁ ለማቅለል እስከሞከራችሁ እስከፈለጋችሁ ድረስ እኛም እያወረድናችሁ ቪዲዮችሁ እያወጣን እንዲህ በአደባባይ እያሰጣን እንሄድበት እንመለከታለን። ማለት ነው። ችግር የለውም። እናንተ ቀጥሉ፣ እኛም የምንከተላችኋለን። ሰላማችኋላ አብዛልኝ ወዳችኋለሁ ባይ